ሁላችሁን እዩ። ወንድ ልጅ በጊዜ ነው የሚተኛው። ወንድ ልጅ በጊዜ ነው የሚገባው። እንደ ጅብ ስትሄዱ ነው የምታድሩት፣ እንደ ጅብ አንዳንድ እኮ እኔ ራሱ እኔ ኦኬ፣ እንደ ጅብ ሊሄድ ቤት ውስጥ ማንም የለም። ለራሴ ኤክስኪዩዝ አላደርግም። ልጆቼ ናቸው ልጆቼ አንድ ኤት ኦክሎክ ነው የሚተኙት። ከዛ በውጭ ከአንቺ ጋር አብሬ ስራመር ነው ማድረው። ቢኮዝ እኔ ማንም ይረብሸኝ የለ። ጠዋት ተነስቼ ቁርስ ማፈረፍረው የለኝ፣ የምገለበጠው ለፉንድድ ምዘራው ነገር የለኝም። አንቺ ግን ስብችችችችችት ትብሎሻል። ህይወት እንደሰለቻችሁ የምታውቁት፣ ሌሊቱ ሙሉ እንደ ጅብ ስትጓዙ ነው የምታሉት። በቃ ከዛን ችም ገብተሽ ባለቤቴ እኮ አያውቅም። ቲክታክ ላይ ተጥደሽ እንደምትይ ፍለርት እንደምታደረግ ይታወቃል። ለገንዘብ ብለሽ ራስሽን ራስሽን ዘጭን ቦጭ እንደምት ያውቃል። ይሄ ደነዝባለሽ ቤት ውስጥ ፍዝዝ ቅዝዝ ያለ ትዳር የሰለቼ አትረስብኝ። ይሄን ፊት አልየው ፊት ለፊት የሆነ ትዳር ምረ ጠብቀኝ ፊት ነው ያለው እዚህ ጋር። እናንተም ቁጭ ብላችሁ እኛን ስለ ትዳር ትነግሩናላችሁ። በህይወትሽ ደስተኛ ከሆንሽ ይካንስታ ሄር ቤቢ ቲክታክ ሶሻል ሚዲያ እውነተኛ ደስተኛ ላይፍ ካልሽ ኢንጆይ ነው የምታደርጊው ወይም የቲክታክ ሶሻል ሚዲያ ፊገር ካልሆንሽ መስጠቀር ዳስ አስረግጬ ነው ምነግርሽ ይካን ብላክ ሚ እኔ እኔ ማሜ እስቲ እኔ ሳፖርት የሚያደርገኝ ሰው ልጣ ይካን ብላክ ሚ ሪጀክት የሚባል ነገር አለ ክብርሽን ከፈለግሽ እኔ ዲስሪስፔክት እያደረግሽ ማህበረሰቡ አላሳደገኝም ይሄ ክብር ጉዳይ ነው በፌክሽ ሁሉ ስትመጪ ነው። ይሄ ኖርማል ኮምፕሊመንት እኮ ነው። ሀገር አለኝ እና የለኝም? እንደ ጋሼ ጀግና የሆነ ሀገር ነው ያለኝ። እናንተ ልትሆኑ የምትጣጣሩትን እንትና እንትና ነሽ ተብለሽ እንኳን የራስሽ እንትትሽ የሰው ላይ የምትንጣለጥ አይበት ሀገር ነው ያለኛ በኮንፊደንስ ነው የምነግርሽ። ጀግና እኮ ነው የወለደኝ እኔን እንደ ቁጭ አድርጌ መንበረክክሽ አፍ ብቻ አይደለም፣ ልብም አለኝ እኔ። ማሜ ያለሽበት ቦታ መጥቼ የማወራሽ ሴት ነኝ እኔ። እንዲህ ብትነኪ እንደምታወሪያት ጃስ የምትያት ሴት አይደለሁም እኔ። ፊቴን አይተሽ ልቤን ማየት ትችያለሽ። ፍራቻ እንኳን የለብኝም። ቁጭ ብዬ ነው የምነግርሽ። እንደዚህ አፍ ጥጬ ነክናካ ስታወሩ እንኳን እንደዚህ አይነት አማርኛ ነው እኮ ሰምቼ አላውቅም። ተስፋ ማለ ለካ አንዳንድ አማርኛ ደግሞ፣ በኢየሱስ አባቴ የሰለጠኑ አንዳንድ ሰውን ለመምሰል ደግሞ የምትጠቀሙት አማርኛ ቢ ዩር ሳልፍ ቤቢ ማንንም መሆናችን ማንን፣ እኔ እንትናን መሆን አልችልም። ራሴን ነው መሆን የምችል። ኮፒራይት እኔ የማውቀው ድሮ ሲዲ ላይ ነው ሙዚቃ ሲሸጥ። አሁን እኮ ሀይ ኮፒ ይበዝቷል እኮ በአማርኛ ከአማርኛ እንኳን ኮፒራይት በስቶ ብናል እኮ እንዳንከስ፣ እንዴት ብለን ነው ምንከስ? እዚህ ቲክታክ ላይ ይህ ካም ብላክ ሚ ስ ሚ ወይ ሲሚ ዳንታክት ሚ ይላል። ስታይኝ እንዳታውሪኝ። እኔ አንድ ሰሞን የውሸት እየሳቁላችሁ በዚህ ኢሞጆ ልብ ነበር የሚሰጡን፣ አስሬ ልብ። ይሄ የውሸት ልብ ልብ የደረሰበት አትረሽ ልብሽ ይሰበር ውሸታም። ዶን ብሊቭ ዘ ሶሻል ሚዲያ። ቅናተኛ የቅናት መንፈስ ያለባቸው እንደው ትንሽ ፐርሰንቱ ይሆናል ስለ እናንተ ጥሩ ነገር ያለው እውነትን የሚወድ ሰው። ያም እውነትን የሚወድ ሰው በቃ እኔ እንደው የውሸት ከምኖር ብታርጅኝ ይሻለኛል። ይህ ነው እኔ ድርቅና ይበቅ ማስመሰል አልችልበትም። ከማስመሰል ብታርጅኝ ይሻለኛል በቃ ከነገረኝ የደገመኝ ይላል። ቁጭ ብለሽ ሄደሽ አውርተሽ ከምትመጪ፣ ቁጭ ብለሽ አብረሽ ሰምተሽ የነገርሽ ውሸታን፣ በቃ ለጥቅማቸው ብቻ እንትናዬ፣ ወይዬ፣ ፍቅርዬ፣ እናቴ፣ አባቴ፣ ወንድምዬው፣ የአክስቴ ልጅ፣ አጎቱ ደሜ ቡርር። ይሄን ያየነው ድሮ ድሮ በጊፍተር ነበር። አሁን ደግሞ በጥቅማችሁ ነው። እያየ ነው ያለ ነው። አንድ ቀን እስቲ አትስጫት፣ ዞር ብላም አታይሽም። ስትሞቱ ሞታችሁ ነው፣ ማንም አያስታውሷችሁ ንጋይስ። አንድ ቀን እንኳን ያስታወሰው ሰው አለ? በቀደም አለፈ የተባለውን ሰው ማንም አላስታወሰው። ዘይ ዶን ኬር ጋይስ። ማሜ የፈለገ እንኳን ገንዘብ ስፔንድ ማላደርገውን ባረግ እንኳን ዞር ብለሽ አታይኝም። እያንዳንድ እንኳን ሞተች የሚለው ነው የሚበዛው። ቢኮዝ የክፋትን ጥጌ ላበስንና አሁን ፈርስትሚ ማለት አለባችሁ ህይወታችሁ ላይ ኤኒባዲ በቃ መጀመሪያ እኔ ነኝ ከዛ ነው የሚቀጥለው ሰው። እዚህ ሶሻል ሚዲያ ላይ ሳፖርት ስታደርግ ትጠራለህ፣ ትከበራለህ። ገንዘብህ አንተነትን ሌቭልን ወደ ላይ ያደርገዋል። ካልሰጠህ ማንም አያይም። አንዳንዱም እስስት ነው። እየተገረፈ በገዛ ገንዘቡ ቂጥም ይልሰዋል። አንዳንድ ሰው በኢየሱስ ክርስቶስ ምን ይኳሩን። ላይገ የውሸትን ትናዬ ከምን ብትገኝን ይሻለኛል። ካልመሰልሽኝ አልወድሽ። ምን አባሽ ታመጫልሽ? አልደርስብሽም። አጠረሽብኝ ሌቦች አሽለጥላጭ ሌባ ውሎ ይህን ዛማች ናቸው። እናንተ አታስመስሉ፣ በቃ ሰውን አታስመስሉ። አሁን ደግሞ የሰማሁትን ሰምቸልሻለሁ፣ አስተፋሻለሁ። እንደ በረግጊ ነው ማድረግሽ። እሱ እኮ ያ ቅድም የሚሉት ነገር አለ፣ በህይወቱ የደነዘዘ ሰው ወይ በህይወቱ የተገነዘ ሰው ነው እንደ ቤትሽ ውስጥ ያለው ትክክለኛ ባል ምናምን እኮ ከያዛችሁ ፋይት ልታረጉ ትችላላችሁ። የሰው ልጅ ይጋጫል ምናምን ብዙ ነገር ይደራረጋል ቤት ውስጥ ስትደባበቂ ግን እስከ ስንት ዓመት ባልሽ እንዴት ነው የማያውቀው? ባሌ እኮ እንደዚህ ሳደርግ አያውቅ። ባሌ እኮ ስሊፕ እሱ ያን ያልሞተው እያለ ሲያንኮራፋ አንቺ ምን አባሽ እያረግሽ ነው? አንተስ ሞታል እንዲያንደነዝ? እኔ በውጭኝ እንኳን ይህን ያህል ነው እንዲህ ፍቅራቸውን ጋ ቤት የተደራረጉ ሰዎች ይችላሉ። በውጭ ነው እንኳን ምን እያደረግኩ እንደሆነ ያውቁብኛል ያን ያህል ነው የሚያውቁብኝ። አንቺ ከቤት ስንት ዓመት ያስቀመጥሽ ወድ ፈርሳም ተኝቶ አፉን ከፍቶ ነው የሚተኛ። ዘግቶም እኳ ያንኮራፋ። አንዳንዱ የተባረከ ነው ዘግቶ ይላል፣ ንፋሱን እየሳበ አንዳንዱ ደግሞ አፉን ከፍቶ እዛ ውስጥ ነበር መክተት ሚስቴ እየሰረቀች ባካፕም ሜክ የምታደርገውን ገንዘብ እ አፍ ላይ ነበር እንደ ቢግ ባግ ማስቀመጥ፣ ይላል ከዛ የአሜሪካ ወንድ እየተባለ ታዲያ፣ የአሜሪካ ወንድ ይሰደባል። በአንቺ ባል ምክንያት፣ አንቺ በእሷ ባል ምክንያት ማጆሪቲውን ይሰደባል የአሜሪካ የኛ ባል ሁሉ ይሰደባሉ። እቺ በክት እደ የኛ ባል እኮ ባለቤቴ እኮ አያውቅም። ባለቤቴ እንዲል ባለቤት የደረሰበት አትረሽ አንቺ አጁ እዛ ጆዛ ዛ ከነባልሽ ከነባልሽ ትሳደባለች። አከናንምሽ እንግዲህ በትሳደባለች ነው የተያዝኩት እኔ። ከተያዝኩ አይቀር በደንብ አድርጌ ነው የማከናንምሽ። የታባሽ እና አንቺ ነሽ እንደ ኤክስ እና ራይት የምትይኝ። ደግሞ ምራን

በደንብ አድርጌ ስሜት ይሄን አልገልጽም። እንደዚህ ማባክነውን ነገር እንዴ ይሊቱ ጆይት ወንድ ቤታችሁ ካለ ይሄ ነገር ብቻ ነው ፈውስ ያለው። ከዚህ በላይ ምን አባሽ አለ ታዲያ? መተሳሰብ ልትይኝ ነው? የእናትና የአባትሽ ጊዜ የነበረውን ሰዓት መተሳሰብ ማወቅ፣ መተሳሰብ የሚለውን ሙዚቃ ጋር አለው። ምን አባሽ ነው እኔ ቲክታክ ላይ የምሰራ ቀኑን ሙሉ እዚህ ላይ? እኔ ቢኖረኝ ሰው ፈሳ እያላችሁም አብራችሁን እየለላችሁ ማብራችሁ ነው እኔ በዚህ ሰዓት ሶሻል ሚዲያን የጠገብኩበት ሰዓት ነው አንቃ ከንተፈ ብዬ የተፋውበት ሰዓት ነው ምረን ጉልፋቶ አንተን ሳነቃ አንተን ሳስተኛ አንተን ሳደነዝዝ እዚህ መጣ እንዴ ራሳቸውን እኮ እንደምን እንደሚስሉት እኮ ነው የሚያስቁኝ እኔ አላህ ክርስቶስ እባለች ለብላ ብሊ ብላሽ፣ ባል የደረሰበት አትረሽ። አንቺ ባል ብርቁ ምረዝ ዝርንቡጥ። ራስሽን እያንዳንድ ሰውነትሽን ካላየሽ፣ ራስሽን ካልጠበቅሽ፣ ይህ የብብት ሽታ የምናምን የጉሮሮ የምናምን ሽታ ካለሽ ወንድ ልጅ ይሄዳል። መደበሪያውንሽ ወይ በገንዘብሽ እኩል ላለመካፈል እዛው አብሮ ሲር መጠመጥ ነው የሚያደርግ። ራስሽን ጠብቂ። ምረዝ ዝርም ብጥ ኬሻ ሁሉ ጎሰረት ቅርጫ ራስሽን ዙጥ ዙጥ በይ። ወንዱ ሰልችቶታል። አሁን እናንተን ማንሳት መጣል እንዴ አንዳንድ ወንድ አንዳንድ ሴት እኮ ወዛደር ይፈልጋል እኮ ማርያምን፣ ወዛደር ይፈልጋል። አንዳንድ ወንድ የእናንተን እግር ማንሳት ነው የሰለቸው ወንዱ። ወንድ ልጅ እኮ ውጭ ሰርቶት ከሚመጣው ቤት የሚሰራው ነው አሁን የከበደው። እሷን ሳነሳ ወዛ አንዱ ምን ይላል ጫት ስትቅምበት ቆይታ ነገር ይላል ወንዱ። ራሱ ክርስቶስ በቴክስት እንደዚህ ሰልችታቸዋቸዋል ወንዶቹ። በዝማ ምስቀደስ ምን ይላል? ሲያስቅማት ሲያስቅማት ቆይቶ ማለት ነው። ጫት ቤት ሊጠብሳት ብሎ ጥቅ ድረስ ሲያስቅማት ሲያስቅማት፣ እቺ ጎስጉስ ፍየል በሏት። ስትጎሰጉስ ቆይታ የት ቆይተ ነው ብሏለ ማም የተይን ምን ወንክሏል። ወፍጮ ቤት ነው የቆየው እንደ ወፍጮ። ጫት ስትቀምበት ቆይታ አሁን ደግሞ የገዛ ባላችሁ ቤት ውስጥ ወዛ ደር ሆኗል። የእናንተን እግር በማንሳት የእግራችሁ ክብደቱ ምድረዝርም ቦት ማይላጥ ይውሉ አዴ ተነስተሽ ማሜን ከምታይ አሁን ፀሐይ ነው ቁምጣስ ልበሽ አልልሽም። በዚሁ በለመርሹ ታፍነሽ ንፋስም ሲገባበት አይመሽ ዙጥ ዙጥ ባይ ይወጣሽ። እኔን ከማየት እና እንደ ጅብ ስትጓዥ ከመዋል እኔ ምቀንሰው የለኝ ማራምዶ የለኝ ማናባሽ ነው። ወጣሽ ቁምጣስ ልበሽ ብዬ ተስፋ አልሰጥሽ። ላንቺ ተስፋ ጎ ነው የሚያስፈልግሽ። ቁምጣ ልበሽ ብዬ ሞራል አልሰጥሽ። ሞራል አልሰጣትም። ቁምጣ ልበሽ ብዬ እጅ ሁለት ግራግር የእግራቸው ወዛ ድርጎ ያስፈልገዋል። አንዳንድ ሰዎች እኔ አሁን አስጠለኝ። ይሄ ናይኪ ጆርዳን ምናምን እኳ አለብስም። ቤቴ ውስጥ ወስጄ ጫማዬን ባሳያችሁ አዲስ አዲስ እንደሆነ፣ ቁጭ ብሎ አለበቃ አለብስማ ምረግድ እንግድ ሙቀጭ አግር ሁሉ ለብሶ ለብሶ ዝርጥጥጥጥጥ አርገውታል። የዌስቱን ወደ ሳውዝ አርገው እንዲህ ብርጥጥጥጥ አርገውታል። ጫማውን ሁሉ አስጠለኝ። አንደኛ ያነ ጫማ የሚለበስ ይልቅ ሴክሲ የሆንሽ ሴት መሆን አለብሽ በቃ ማለት አሁን አንዳንድ ሰው ቴንኪ ቴንኪ እስኪ እንደሱ እውነት ስናገር ተወዳላትም አንዳንድ ሰው አሁን ያን ጫማ ሲለብሰው አንደኛ ሰውነቱ ሞር ሜድ ሰው መሆን አለበት ከጫማው ጋር አሁን እኔ ይሄ እግሪ ምንም እንትን የለው ቀጭነኝ እንደዚህ ብል ቴኒጀር ነው መመስል ለብሾ ብሄድ እንኳን ቴኒጀር ነው መመስል አንዳንዶች እኮ እኔ ሚከሳቸው ቢሆን ጆርዳን እና ናይቂ እናንተን ነበር የሚከሳችሁ፣ እዚህ አበሾችን። እንዴ እግራችሁ እኮ የድሮ የነማየን ሙቀጫ ዘነዘነው የእንጨቱን አይታችሁታ? እሱን እኮ ነው የሚመስል። እናቱን ልጁን አይደለም የሚመስለው እናትየው። እና ለእናንተ አልጋ ላይ ወዛደር፣ አልጋችሁ የነማየ እንጨት እንጨት የእንጨት ነው ድሮ ድሮ በትክል ጊዜ የተገዛ ገና ሀ ብላችሁ፣ ሱዳን ሱዳን ብላችሁ በዚህ ሀገር ስትገቡ እንግዲህ ወይ ዲቪ ደርሶች ነው የገባሽ። ያን የተገዛ አልጋ አልተቀየርም። አሁን እንግዲህ ስንት አይነት አልጋ መጧል። ቤቴ ማየታችሁታል። ስንት አይነት እኮ ፕሮፌሽናል የሆኑ አልጋዎች መጥተዋል እኮ ኦንላይን ላይ ጋይስ፣ በስምንት መቶ በአንድ ሺ አንድ መቶ ብር ምን የመሰለ አልጋ ትገዛለን። የእነማዬ የእነማዬ የእነማዬ ጣውላ እግሩ እዛው አልጋዋ አለ። ከዛ በላይ ደግሞ ባልሽ ይሄን ሙቀጫ አግርሽን ለማንሳት ራሱ ወዛደር ይፈልጋል። እያንዳንድሽ ይሰቅጠጠሽ ቁጭ ብለሽ። በእናንተ የተነሳ ነው እኛ ናይኪ እና ጆርዳን ማን ለብሰው ምረ ሙቀጫ አግር ጆርዳን እና ናይኪ ቢኖር እናንተን ነበር የሚከሳችሁ ቢያቃችሁ። እንዴ ያስጠላል እኮ የእንጨት አልጋ። ያው ነው ጣውላ አልጋ ማርያምን እንደው ምን አይነት ምን አይነት ምን አይነት ደነዞች እንደሆኑ ከነሱም ብሶ ደግሞ እናንተ ላይ ደግሞ ሊረማመዱ ስነግርሽ ትክክል አስረግጬ ነው የምነግርሽ ምን ከምን ጋር እንደሚሄድላችሁ እንኳን አለባበስ አታውቁ እናንተም ለእኛ አለባበስ ልትነግሩን ትፈልጋላችሁ እኮ የእኛ ኮ ሰውነታችን ምንም አይፈልግም ለምን የአስር ብር ልብስ ለብስሽ አትወጭም የአስር ብር ልብስ ለብስሽ ለምን አትወጭም ፉል ታይም እከክ ነው የበዛው እዚህ አካባቢ ፉል ታይም ፎከት ፉል ታይም ደና ቁርት ነው የመጣው እዚህ። በቃ ደና ቁርት ሲነገራቸው ደግሞ ምኝ ምኝ ምኝ ይላሉ። ወንዱ በጊዜ የሚተኛ ሴቱ ሴቱ እንትኑ ኗል። ይሄ ሴቱ በኢትዮጵያ ምንድን ነው የሚባለው? ሮንድ ነው የሚባለው ጋይስ። ወንዶቹ ማታ ማታ ያው አባቶቻችሁ አምፍተው ከሆነ ሰፈር ለማስጠበቅ ሴቱ ሮንድ ኗል። ቲክታክ ላይ ሮንድ ማርያምን ይወር በሯል። ምዬ ሴቱ ሮንድ ሆኗል። ማራነ አይተኙም እኮ አቤት ብትታዘቧቸው ለሊቱ ሙሉ። እኔ ባልተኛ ወንድ የለኝም፣ አትሊስት ቤቴ ውስጥ። ይሄን ነው እኮ ምነግርሽ አንቺ ልትይኝ ትችያለሽ። እኔ ቤቴ ውስጥ እኔ ሪስፖንሲቢሊቲ፣ ግዴታዬ ልጆቼ ብቻ ናቸው። ልጆቼ መተኛት ባለባቸው ሰዓት ከተኙ፣ እኔ ለምን ባናቴ አልተከልም። እዚህ ላይ አንቺ ግን ያንን ኩርፊ ባልፍ አንዳንዱ ወደ ሰማይ አምላኬ ጥራኝ እያለ ሁሉ የሚጸልይ ይመስለኛል ክርስቶስ አንዳንዱ ደግሞ ወደ ምድር እዚህ እዚህ ምድር ላይ ስንት አመት ነው መቆይ አባቴ እያለ ወደ አልጋው አዘግዝጎ ሚላለ አንዳንዱ ደግሞ አረ ጥራኝ ላይ ሰለቸኝ እች ሰትዮ መቼ ነው ምንላቀቃት እያለ ሁሉ በልቡ ሚጸል ያለ ባልሽ ግን ምንም አይልም ብዬሽ ስጠይቅሽ አያ የምኮ እሱ ስኮ ስራ ነው ሞቷላ በቁሙ ቀብረሸዋላ ይሄ ደና ቁርት ተገንዟል። ሰሌን ውስጥ አልገባም እንጂ በቁሙ ተገንዟል። ቤት ውስጥ በቁሙ ተገንዟል። ስለ ትዳር ለማውራት ስለ ልጆች ማሳደግ ሴትነት እንዴት እንደሆነ ስለ ትዳር ቤት ውስጥ እንዴት ሴት እንደሆንሽ ልጆቹን ለምን እንዴት እንደሚያድጉ ህይወትሽን እንዴት ሰርቫይቭ ማድረግ እንዳለብሽ እኔን ልትነግሪኝ አቺ ካንቺ አንበረር ዛንኔ ወንድ ጋ ከምትኖሪው ሴት እኔ ይበልጥሻል። በደንብ አድርጌ ወንዴለም ቤቴ ለምቤቴ እይኝ ተላግጌብሽ ገብቻ አላቀም ኮተታላ በዛ ፊቴ ላይ ድንዝዝ አልል ፀጉሬን ባመታ እንደ ተሰርቻ አልመጣብሽ እዚህ ጋ ጥፍሬ ላይ ቆሻሻ ታይ ድንዝንዝንዝ ንዝብጄ ጠፍቻ አላቀም እዚህ ጋ ልገባብሽ እኮ ነው። ራሴን ጠብቄ ነው ምገባ አንቺ ኦፊስ ውስጥ እንደ ኮምፒውተር ላይ ሰራለው ብለሽ ገብተሽ ራስሽ እንደዚህ አጠብቂም ደንዘሽ አላምድረ ጀዝባ ማንንም እኔ ማምጣት እንትኑ ሞራሉ ልንገርሽ፣ በደንብ አድርጌ ነይ ላስረግጪ ምነግርሽ ቢኮዝ እኔ ወንድ ልጅ የሚፈልገው ብዙ ነገር አለ። ትክክለኛ ወንድም ወንድ ከሆነ ወንድ ልጅ እኮ ሴትን በደንብ ግርት ማድረግ ይችላል። መግረፍ ባለበት ነገር እየገረፈ እንዳንቺ አይነቱ ደነዛን ጡራማ አየም። ግን እንዴት ነው የሚያስተካክለው? የሚተርፈው የአንችን እግር ማንሳት የአንቺን እግር ማንሳት አልቅሽ በፌክሽ መጠሽ አይደለም ባናትሽ ሆነሽ ተተከይ። እውነቱን ስነግርሽ ይሄ ነው፣ እረቅጥሽ አለው አንድ ሳምንት እናንተ ላይ ነኝ። እኔ አምስት ሴቶች ላይ ሶስቶቹ እጅ ውስጥ ናቸው። ከነ ምታረጊው ነገር ሞራሉ የለሽም ያሉልሽ ሺጁ ለጂ ጊዜሽን አታጥፊ። ልጅ ደጋግሜ ነው የምልሽ፣ ልጅ የእግዚአብሔር ስጦታ ነው። ልጅ የእግዚአብሔር እግዚአብሔር አይሳሳትም፣ ታያለሽ። እውነቱን አይሳሳትም። ግን ጊዜሽን ተጠቃሚ በታ ብስብሶ አዩ እርምጥምጥ ወንድ ልጅ ባለመውለዱ በጣም አሁን ጊቫፕ እያደረገን ያለው ወይኔ እንደው ወንድ ልጅ አግኝቼ በወልድባት ይላል። እንደው ዘሯንም አይጠይቅ ወንድ ልጅ አሁን ሊወልድ ሲፈልግ በቃ አሁን አሁን በቃ ወንዶቹ በጣም እየባተቱ ነው ያሉት። ሴቱ ነው እየተርመጠመጠ ምንም አይመስለው። እንደናንተ እኮ ሞራሉ የተከበረለት ሰው የለም። ሁለት ሰላሳ ላይ ሁለት ሀያ አምስት ላይ ቁጭ ብላችሁ ሞራላችሁ አርባ ሶስት ብላችሁ መንገራችሁን ረስታችሁት። አም ሰላሳ ዘጠኝ ትሉን ጀምረውንማ ከፊት እየቀደመ የእናንተ መንግስት ነው እንዴ? የእናንተ እድሜ እንደ መንግስት አራት ዓመት እየቆየ ነው እንዴ? የሚወርደው ነው የእናንተ እድሜ። ቤንጃሚን ፍራንክሊን ነው ቁጥሩን የማይቀይር ቤንጃሚን ፍራንክሊን ነው የራሱን እንትን መልክ የማይቀይረው።